ምን እንደማደርግ ተከታተሉ። ይመቻችሁ። ወደ ቪዲዮ ይሄ ጆሮዋ ላይ የበጣንያይ ገርበለ ይሄ ለእሷ ያዘጋጀው ነው።

ፕራንክ አርጋት ነው፣ ፕራንክ አርገኝ ነው። ቆይ ግራ ገባኝ እኮ። ምን ሆና ነው? ለትንሽዬ ፀጉር የውሉ አረ አረ ለሙአረ የሌለናት እናቴን የሌለ ነው። እግዚአብሔር እኔ አልጠበኩትም። በነገራችን ላይ ፕራንክ አረገችኝ ነው እንጂ ፕራንክ አረኳት ማለት አይደለም።